ቻናል ስላልመጡ ወይ ቁም ሳጥን መቀየር፣ ሰራተኛው ብታይ የቲቪው ምናምን ተጋከኝ Wow. እኔ ደላላውን አናግሪው፣ ይመጣሉ። የምትፈልጊ ነገር ካለ የቁምሳጥን ውስጥ አለሽ፣ ፍሪጅ ውስጥም አለች

ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች፣ እንዴት እንዳላችሁ ብሎኛ። ለእግዚአብሔር ይመስገን፣ እናንተን ባላችሁበት ሰላማችሁ እዚህ ትርፍ ይበልያል። ዛሬ እንግዲህ እንዳያችሁ በአዲስ ቪዲዮ መጥቻለሁ። ምግብ ሄዴ እንዳያችሁ ማለት ነው። ሄብሱን እንግዲህ ሻጥኋል። ዳኒ ጋር መኖር አለብን ብላ መታለች ማለት ነው። እሱን ደግሞ እንደዛ ያደረጋ ጽጌ ከሄደችበት ሀገር ስትመለስ ዳኒን ናፍቄ ብላ ዳኒ ጋር መታ ነበር እና ትናንትና በነገራችን ላይ ጽጌን የሚሰልል ሰው አስቀምጣለች ብዬ ነው ያሰብኩት እኔ ማለት ነው፣ እንጂ ድንገት እኔ እናንተ አንገናኝም ከአሁን በኋላ ልጅ ተመረክ መረቅ ጽጌን ተዋት እያለች ነበር እና

ከሱ የእሷ አረጌት ያስታውቃል። እና ብቻ ይሄን አላላችሁም፣ ውድ ቤተሰቦች፣ ኤልሱን እና ዳኒ አብሮ መኖር ይችላሉ ወይ? እስከ ምን ድረስ ምን ያክል አብሮ ትግስት ይኖራቸዋል? በእርግጥ እኔ ባላቅም ሴት ልጅ ስታረግዝ ሰውነቷ ዋላ ሁሌ ነገሯ ይቀያየራል ምናምን ያነጫነጫታል ምናምን ነገር የሌለ ጸባይ ታወጣለች ምናምን ይላሉ። ግን እኔ አላቅም እሱን ነገር ላይ እሱ ነገር ላይ ያደረሱ አልደረስኩም፣ ማለት ነው። ስደርስ ነግራቸዋለ። ግን እሷ በስማም በስማ አረኪቷ በዛ፣ ከዛ ሁላ አረኪቷ በጣም አረኪት የምታበዛው ማለት ነው። እና ውድ ቤተሰቦች ለማንኛውም ይብሱን ጸባይሽ ከዳኒ ጋር መሄድ አይደለም። በነገራችን ላይ እንጃ ብቻ አላቅም። ፈጣሪ ነው ሴት ልጅ እንደዚህ ሆኖ ቀቅ ስትል በጣም ያስጠላል። እና ደሮ የብህ ረጋ ያለ ያላት መሆን አለብሽ። ዳኒንም ለማስተካከል ለሁሉም ነገር ለሁሉም ነገር ረጋ ማለት አለብሽ። መሰረት የረጋ ወተት ቅቤ ይወጣል ይባላል። እና እንደዛ ብዬ ነው የማስበው። እና እንግዲህ ፈጣሪ የሆናችሁ ነው የምለው ጽጌና እናድጋለሁ ብለሽ ሁሉ ያምንበትበት ነገር ከባድ ነው ብዬ